ይህ ሀይምን ስድብ ቢባር ጌ ነው የሚያስቀምጣት። በእውነት የነሱ ምክንያት ነው፣ ይኔ ሀይሜ ምንም አድርገኝ ሳይሆን ወደ እንሶች። ይህንን ድምጥ ሰምታችኋል። እንግዲህ እነዚህ ልጆች ምንድን ነው ያሉት? ከብሩኬ ጋራ በውስጥ መስመር እናወራለን እየማሉ ነው ያሉት። እና ከነ የእሷ ወዳጆች ከነኳችሁ፣ በቃ መልስ ስጡ ከነኳችሁ ንኩ። እናንተ ቀድሞ ከነኳችሁ ዝም አትበሉ። ነገር ተብለናል ነው እያሉ ያሉት። እኔ ቆርጬው ነው ሀይሜን እንሰድባታል የሚለውን ፓርት ቆርጬ አውጥቼው ነው። እና ከእንደነዚያ አይነት ጀዝባዎች ጋራ እኔ አላቅም። ይሄ ሰው እንዴት እንዴት እንዴት እንደሚያስብ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ይቻላል ተከታታዮች፣ እኔ ዛሬ በጣም አንገብጋቢ የሆነ ነገር ነ እየመጣሁት ማለት ምን መሰላችሁ ቤተሰብ እኔ እስቲ እናንተ እንደው ፍረዱ ማለት እስኪ እናንተ ትልልቅ ሰዎችም ካላችሁ የኔ ቻናል የምትከታተሉ እስቲ እናንተ ፍረዱ የሀይሚ እና የውሩኬ ወዳጅ የሆናችሁ ማለት ነው ይቺ ሀይሚ ሀይሚዬ ማለት ነው እንደው ምን በድላለች ምን አድርጋለች በዚህን ልክ ማለት ነው የምትሰደበው ምን አጥፍታለች? እኔ ይሄ ይሄ ጥያቄ ይሁንልኝ ማለት ጥያቄ ሆኖ ይቅረብልኝ። ግን እናንተ መልሱ ደግሞ እናንተ ጋር ይሁን። ምን አደረገች? ቻናል ባሳደገች ብዙ መስዋዕት በከፈለች ተረግጣ ማለት ነው ተረግጣ የሱ ቻናል እንዲያድግ ባደረገች። ምን አደረገች ነው የኔ ጥያቄ። ምን አጥፍታ ነው የምትሰደበው? ሌላው ነገር ደግሞ እነዚህ ልጆች ሃይማኖት የእመቤታችንን ስዕል አድኖ የዘቀዘቀች ልጅ ነች። ይቺ ልጅ ይች ልጅ የእመቤታችንን ስዕል አድኖ የዘቀዘቀች ልጅ ነች። ይች ልጅ ጋራ ማውራት ምን የሚሉት ነው? እናቴ እናቴ የለለ እንዲ እሱስ ቢሆን ለምን አይቆጣቸውም? የሆነ ነገር በተፈጠረ ሰዓት፣ አሁን ደግሞ የመጣው ሙድ ሃይማኖት ላይ፣ አሁን የመጣው ሙድ ደግሞ ወደ ሃይማኖት። ማንም በሃይማኖቱ አይደራደርም። እኛ ዝም የምንለው ሃይማኖታችን ደካማ ሆነን ሳይሆን ሃይማኖት ማለት ነው። አላቅም እናንተ አንዷን ጣታችሁን ብትቆርጧት ህመሙን ራሳችሁ ናችሁ የምታውቁት። ያ ነው ህመሙ ማለት ነው። እና እንደዚህ አይነት ውስጥ የሚጨመላለቁ ልጆችን በውስጥ መስመር እያወራ አይዟችሁ በርቱ እያለ ለጊፍቱ ማለት ነው። ይችን ንፍጥ ማለት ነው ገና አንበሳ ወርዳለው 300 ሲገባ ላለችው ንፍጣም ከሷ ጋር ማውራቱ ምንም ሚሉት ነው ነው። ለምን ልጅቷ ለሴት ልጅ ክብር አለኝ ይላል። ሴት ልጅ ሴት ልጅ አንድ ወንድ ልጅ ሰርቶ ውሎ ገብቶ ጠንክሮ ምናምን ነገር አሌለ ሴት ልጅ ክብሯን ጠብቆ ምናምን ሲያኮራ ነው። እሷ ነች እሱን እየሰራች እየሰራች ቀና እንዲል ያደረገችው ከሰው ኩል ምናምን ነገር ዝነኝነት ዝነኝነት እንዲሰማው ያደረገችው እሷ ናት። ታዲያ እነዚህ የኔ ኦዲየንስ የሚላቸው ማለት ነው ለነሱ የልብ የልብ የሚሰጠው በውስጥ መስመር ማን ስለሆነ ነው ነው። ሃይሚዬ ደግሞ ጥፋቷ ምን አደርጋ ነው? ሃይሚ ጥፋቷ ምን አድርጋ ነው የምትሰደበው? ምን አደረገች? ለሱ በር ከሆነ የከፈተችለት የእሱ ጓደኞች እኮ ቀስቀስ እኮ አላለም ቻናላቸው። ቀስቀስ አላለም፣ ሀይሚ ጋ መጥቶ ነው የተለወጠው አስረግጠን እንናገራለን። ሰውዬ ውለታ ያደረገችለት ልጅ ውለታ የዋለችለትን ልጅ እንድትሰደብ ተሰደቧችሁ፣ ስደቡ፣ ከተናገሯችሁ ተናገሩ እያለ የልብ ልብ የሚሰጠው ለካ እነዚህ ልጆች ያለምንም ምክንያት እንደዚህ የልቤ ልብ አይሰማቸውም የሆነ ነገር ከነዛ አሮጊቶች ጋርማ ያወራል ብዬ ሁል ጊዜም እኔ እል ነበረ። ከምድር ተነስተው እንደዚህ የልቤ ልብ አይሰራራቸውም ነበረ የሆነ ነገርማ አይዟችሁ ብሏችኋል እል ነበረ ሁሌም፣ ማለት ነው ለካ በውስጥ መስመር ማ እግዚአብሔርን፣ በውስጥ መስመር ያወራኛል ና ያለችሁ ሰላም ተብዬ ሰላምን ሁላችሁም ስለምታውቋት ነው እኔ ሰላም እያልኩኝ የማወራላችሁ። እና ሰው ማውራት ያለበትን ሰው እንኳን ጠንቅቆ ያውቃል። በውስጥ መስመር በእርግጥ ወይንም ክብር ስላለው ሊሆን ይችላል፣ ወይንም ጥቅሙ እንዳይቋረጥበት ሊሆን ይችላል። እነሱን በውስጥ መስመር የሚያወራው ማለት ነው። ሌላው ነገር ደግሞ የውርኬና የሀይሚ ወዳጅ ነኝ የምትሉ በዋነኝነት እዛ ጋር የተቀመጣችሁ አላችሁ እምነቴ እምነቴ ትላላችሁ እሱ እምነት የምትዘቀዝቅ ልጅ በውስጥ መስመር ሲያወራ እናንተ ለምን ዝም አላችሁ ለምን አትቆጡትም እሱን እሱ ምንድን ነው እሱ ጨው ነው ይሟሟል ጨው ነው ይሟሟል ወይ እኔ ጥያቄው ለእናንተ ነው ሃይማኖት የምትዘቀዝቅ ልጅ ጋር በውስጥ መስመር ሲያወራ እዛ ጋር የሃይሜሄቶችን ተሳደቢ ምን በይ ምን በይ ምን በይ እያለ እንደነዚህ አይነት ንፍጣሞቹን አይዟችሁ በርቱ እያለ እየላከ ልጅቷ ሁሌ ዝቅ እንድትደረግ ያደርጋል እሺ ሀይሚስ የእሱ ሰብስክራይብ አደገ አላደገ እያለች እሷ እየተረገጠ ትጨነቃለች። በጣም የሚያናድደው ፓርት ማለት ነው። ለማንኛውም ሴት ልጅ እንዴት መያዝ እንዴት መንከባከብ እንዳለብክ ከጃኒና ከአዶና የተማረ ቆይ የእነሱን ፎቶ አምጥቼ እሰራለሁኝ ማለት ነው። አዎ እነሱ ልጆች ፍቅር ማለት እነሱ ጋር ነው ያለው። ለቪዲዮም በሉት ለእውነትም በሉት፣ ጃኒና አዶናይ በእውነት ትክክለኛ ፍቅር ነው የሚነበበው እነሱ ላይ። ወይንም ወጣቱንም ለማስተማር ፈልገው ሚሆን አይሮኑ ለምንም እንደሆነ ብቻ በጣም ምርጥ ካፕሎች ናቸው። ከጥቅም ከምን ከምን ከምን የራቀ ንጹሕ ልብ እነሱ ጋር ይቻለሁ። ያንተ ግን ቅምጦችን አስቀምጠህ ይሄ ገቢ እንዳይቋረጥብክ እምነት ሲሰደብ እምነት ከሚሰደብ ከምትዘቀዝቅ ልጅ ጋራ ውስጥ መስመር ታወራለ። እኔ ያንተማ በጣም ያንተ ድንቁርና ይለያል እ ሀይሚ እኮ ስቶሪ ላይ ፖስት አርጋለች እምነት አይረጋገጥም ነው ምንድን ነው የሆነ ጥቅስ ብቻ ፖስት አርጋለ። አይቻለኝ በስነስርዓት አላነበብኩኝ ግን እምነት ይላል። ገባችሁ አያችሁ? እሷ በቅኔም ቢሆን ታስተምራለች። በቅኔም ቢሆን ብልህ ነች፣ መልእክት ታስተላልፋለች። አንተ ግን ሁሉ ጊዜ ታጥቦ ጭቃ፣ ተነግረህም ታጥቦ ጭቃ ነክ። ይቺ ደግሞ ጅልጥ ሶሲ የምትባል ጅልጥ ማለት ነው ሲስ የምትባል ጅልጥ፣ አረጊት አረጊት ምናምን ነገር ትላለህ። ይኔን ማለት ነው ያንቺ እርጅና አስቸግሮሽ ይመስለኛል፣ መነጥር የለበሽ። የኔ ቤተሰቦች አይናቸውን ጨፍነው ራሱ ስለ እኔ ይመሰክራሉ። የኔ ወርቅ ቤተሰቦች ወጣት እንደሆንኩኝ ገና ጥሬ እንደሆንኩኝ ማለት ነው። እና አሮጊት ማን እንደሆነ ልቡሽ ውስጥ አለ። ለማንኛውም ግን እኔ የሰው ልብ የሚያደነዝዝ ወሬ ማውራት ትቻለውኝ። ግን በእድሜዎት ተከበሩ። አበባ ደግሞ ለኔ የሰጡኝ እንዲ፣ እኔ ደግሞ ለእርሶ ካሮት ሰጥቻለሁ። ለማንኛውም ግን ታናቴ ላይ ውረዱ፣ ተከበሩ። እኔ አሮጊት የሀይሚ እናት ምናምን ነገር እኔ ሀይሚን ወድጃት ቢሆንም ደስ ይለኛል። የምሬን ነው ምላችሁ። እኔ የሀይሚ እናትን ብትሉኝ፣ የሀይሚ እህትን ብትሉኝ፣ የቅድሚያ ያትን ብትሉኝ አይሞቀኝ አይበርደኝ፣ በጣም ነው ደስ የሚለኝ። የምሬን ነው ምላችሁ። ሀይሚን ሀይሚን የመሰለች ልጅ ከወለድኩኝ እድለኛ ነኛ፣ እድለኛ አለምን የተቆጣጠርኳት ያክል ነው የሚሰማኝ። እንዴ እሷ እኮ በእሷ ቤት እኮ ማሸማቀቋ ነው የሀይሚን ናት ያለችው። እኔ በጣም ነው ደስ ያለኝ። በነገራችን ላይ ግን ከዚህ በኋላ እንዲህ እድሜዎት ተከበሩ፣ እንከባበር እኩ ብያት ነበረ። እቺ ክብር የማይወድላት ነው ያልሺው መከባበር ማለት ምን ማለት ነው? ለአንቺ ልጠይቅሽ። እኔ እና አንቺ ልንከባበር የምንችለው እኔ የማከብራቸውን እኔ የምወዳቸውን ሰዎች ስታከብሬ ልኝ ነው። ገባሽ? ሀይሚ አሁን የምወዳት ልጅ ነች፣ የማከብራት የማደንቃ ልጅ ናት። እሷን ስታከብሬ ልኝ የእሷን ክብር ዝቅ የሚያደርግ ንግግር መናገር ስታቆሚ ነው። እኔ አንቺን እንትን እምልሽ። ለማንኛውም ቁርስ ምሳራት ሲሆነሽ የጋበዝኩሽ ካሮት ካናት ላይ ውረጅ።